በስማቦ ወልዶ መንፈስ ቅዱስ አህዱ አምላክ አመ ዕሥራ ወሰሙኑ ለሚያዚያ በዛት ይለት ኮነ ሰማይ ተቅዱስ ሜሌዎስ መስተጋድል ጽሙድ ውስተ ደብረ ከርሳት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ 28 በዘች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜሌዎስ በሰማይትነት አረፈ። ይህም አባት ኮራሳት ከሚባል አገር በተራራ ባሉ ዋሻዎች ከሁለት አርዲቱ ጋራ ይኖር ነበር። የኮራሳት ንጉሥ ሁለቱ ልጆቹ ወደዚያ ወጡ። ከእርሳቸውም ጋራ አገልጋዮች ሰዎች አሉ። አራዊትን አጥምደው በፍላጻዎች ይገሉ ዘንድ መረባቸውን ተክለው አርባ ምዕራፍ ያህል ሄዱ። መረቡን በጠቀለሉት ጊዜ ይህን ቅዱስ አባት ማቅ ለብሶ ጠጉሩም የረዘመ ሆኖ አገኙት። የንጉሥ ልጆችም ባዩት ጊዜ ፈሩ። አንተ ሰው ነን ወይስ መንፈስ? ብለው ጠየቁት። እርሱም በዚህ ተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ የምሰግድ ሰው ነኝ ብሎ መለሰላቸው። እነርሱም ከእሳትና ከፀሐይ በቀር አምላክ የለም እንዳንገድል ሰዋላቸው አሉት። እርሱም እሳትና ጸሐይ የተፈጠሩ ናቸው። እናንተም ተሳስታችኋል። ፍጥረቶችን በፈጠረ በእውነተኛ አምላክ ታምኑ ዘንድ ነው ለምናችኋለሁ ብሎ መለሰላቸው። በዚያን ጊዜ ይህን አባት ሁለቱን አርዴትም ይዘው ጽኑ ስቃይ ያሰቃያቸው። በዚህ ወር በአስራ ሶስት የሁለቱን አርዴት ራሳቸውን ቆረጧቸው፣ የሰማይትነት አክሊልንም ተቀበሉ። አረጋዊ ቅዱስ ሜሊዮስም ግን አስራ አምስት ቀን ያህል ሲያሰቃዩት ኖሩ። ከዚህ በኋላም በመካከላቸው አቆሙት። አንዱ በፊት አንዱ በኋላ ሆነው በፍላጻዎች ነድፉ ጀመር። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ስለተስማማችሁ እንዲሁ እንደ ስራችሁ። በፍላጻችሁ ነገ ትሞታላችሁ አላቸው። ሰምተውም አልፈሩም ነፍሱን እስኪያሳልፍና ምስክርም ሆኖ የሰማይትነት አክልልን እስኪቀበል ነደፉት እንጂ። በማግስቱም እንደ ልማዳቸው ለአደን ወጡ። የዱር አህያም አገኙ። ተከትለውም ቀስታቸውን አስፈነጠሩ። እግዚአብሔርም ፍላጻቸውን ወደ ልባቸው መለሰ። ቅዱስ ሜልዮስም እንደተናገረባቸው ሞቱ። በዚህ ቅዱስ እጅ ጌታችን ታምራትን ገለጠ። በአንዲት እለትም አልፎ ሲሄድ በመንገድ ላይ የሞተ ሰው አገኘ። የሀገር ሰዎች ግን አንዱን መነኮስ አንተነ የገደልከው ብለው ያዙት። ቅዱስ ሜልዮስንም ሲያደርስን ጸለየ። የሞተውንም በውኑ የገደለ ይህ መነኩሴ ነውን አለው። ያን ጊዜ የሞተው ተነስቶ እርሱ አልገደለኝም፣ ነገር ግን ብዙ ገንዘቤን ከአንድ ቄስ ዘንድ አደራ አስጠበቅኩ፣ ስለዚህ ገደለኝ፣ ከዚህም ጣለኝ አለ። ደግሞ እንዲህ ብሎ ለመነው፣ እገሌ ወደሚባል ወደዚያ ቄስ ሄደህ ገንዘቤን ከእርሱ ተቀብለ ለልጆች ስት ቅዱስ ሜሌዎስም እስከ ትንሣኤ ቀን በሰላም አርፈ ተኛ። እኔ ገንዘብ አከፋፋይ ዳኛ አይደለሁም አለው። ያን ጊዜ ተኛ። ለእግዚአብሔር ምስጋና ይሁን እኛንም በዚህ በቅዱስ ሜሌዎስ ጸሎት ይማረን። በረከቱም ከእኛ ጋራ ለዘለዓለሙ ትኑር አሜን። ሰላም እብል ለሜሌዮ ጻድቅ እንፍትወተ ሥጋ ርሁቅ እንዘይነድፍ ወሎቱ ባይጻሆም ውሱ ቅፎት ኢያሕዘንዎሙ ለነአውተ አርዌ ደቂቅ ስር ተርእሱ ነዊህ ወልብሱ ዘሰቅ። በዝች ቀን መቅሱር ከሚባል አገር ቅዱስ ብስጣወሮስ በሰማይትነት አረፈ። የዚህም ቅዱስ አባቱ ጻድቅ ሰው ነው። እናቱም ግን ሰይጣን አስትቷት ወደ ስልምና ገባች። እርሱ እርሱም ፈሪያ እግዚአብሔርን እየተማረ እስከሚጎለምስ አደጋ ካለ መጠንም ደርሶ ሚስታገባ ከእርሷም ልጆችን ወለደ። ብዙ ዘመናትም ባለፉ ጊዜ አንገተ ደንዳና በቀለኛ ሰው በእርሱ ላይ የተ ነስቶበት ወደ እስላሞች መኳንን ሄዶ ሰው ወደ እኛ ግቢ ቢገባ ልጆቹን ሃይማኖቱን ይከተላሉ ይህ ብስታውሮስ ግን ከህጋችን የተለየ ነው ብሎ ነገር ሰራበት። የእስላሞች ዳኞችን በሰሙ ጊዜ መልእክተኞች ልከው ወደ እርሳቸው ወደ ሸንጎ አቀረቡ። ስለ ሃይማኖቱም ጠየቁት። ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። ዳኛው ግን ይሸነግለው ዘንድ በፍቅር ይናገረው ጀመር። ከከበረችና ከቀናች ሃይማኖቱ ይመልሰው ዘንድ ብዙ ስጦታዎችን እንደሚሰጥ ሊሰጠው ቃል ገባለት። ቅዱሱ ግን ከቶ አልተመለሰም፣ ወደ ስጦታውም ከቶ ልቡ አላዘነበለም። ከዚህ በኋላ ወደ ግዞት ቤት ወሰደው። በእግረ ሙቅ እንዲያስሩት፣ በአንገቱም የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንን ዋዘዘ። እንዲሁም አደረጉበት እስከ ሶስት ቀን። በእስር ቤትም ሳለ በፀአድ አርግ መጥቶ ጋረደው። ስለዚህም የእስር ቤቱ ጠባቂ ምስክር ሆነ። ከዚህም በኋላ ዳኞች ወደ ሸንጎ አስቀርበው ከእንግዲህ አንታ አንታ ታገስም ወደ ሃይማኖታችን ከምትገባና ወይም በእሳት ከምናቃጥልህ ምረጥ አሉት። እርሱም እኔ ከእናንተ ጋር ለዘላለሙ እድል ፈንታ የለኝምና የወደዳችሁትን አድርጉ ብሎ መለሰላቸው። በዚያን ጊዜም እጅግ ተቆጡ፣ ያለ ርኅራኄ የደበድቡት ዘንድ አዘዙ። የአገር ሰዎችም በጫማቸው መቱት። አንዲት ሴትም መጥታ በጫማዋ መታቸው፣ ወዲያውኑ እጆቹ አደረቁ። ከዚህም በኋላ ባለ ሰይፍ ከመኮንኑ ታዝዞ ወጣ። ሰይፉንም መዞ ሳያቋርጥ መላልሶ አንገቱን መታው። ምቱም ወደ ጎን ሄዶ ጆሮውን ቆረጠው። አመታቱ ክፉ ስለሆነ ከስሮቿ ብዙ ደም ፈሰሰ። ከዚህም ደግሞ ተውት። ወደ እምነታቸውም ሊያስገቡት እምቢ ባላቸውም ጊዜ ሁለተኛም ሰይፉን መዞ ሰያፊው የከበረች አንገቱን ቆረጠው። በመንግሥተ ሰማያትም የምስክርነት አክሊልን ተቀበለ። ስጋውንም ከእሳት ጨመሩ ግን አልተቃጠለም። ዘመዶቹን መጥተው በድኑን ወደ አገሩ ወሰዱ። በቅዱስ ዮሐንስ ዘሐራቅሊ ጎን ቀበሩት። የክብር ባለቤት ጌታችንም ብዙ ድንቆች ታምራትን ከስጋው ገለጠ። ለእግዚአብሔር ምስጋና ይሁንኛን በዚህ በከበረ ሰማይ ተጸሎት ለዘላለሙ ይቅር ይበለን አሜን። ሰላም ለብስጣወሮስ መስተጋድል ዘበትርጓሜው መስቀል እምድረ መተሩ ክሳዶ በመጥባይ ትስሁል አስተራ የበድኑ ምስለ ተአምር ዋይል በውስተ ሀገር ዘስማህር ቃል ሰላም ለአብርሃም ወለ ይስሐቅ በመትሎ ወለ ሳልሳይ ያይቆፍቡራ ነግእዝ በኢታንትሎ ዘይቤሎ ሙለሉ ወዘአስምዖ ሙቃሎ እግዚአብሔር ተዘኪሮ ሳህሎ ውስተርስት ርስት አበአ ደቂቆ ምንኮሎ። በዚችም ቀን የዋሲሊ ኮስና የብዙ ሰማይታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይማረን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ያዝያ 29 በዝች ቀን የክብር ባለቤት የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ ነው። ይቅርታው ቸርነቱና ምረቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ሰላም ለልደት ከም ድንግል ማርያም በስጋ እንበለታ ርሁ መንሰጋ ኢየሱስ ክርስቶስ ፍጹመ ጽድቅ ወፀጋ ለኃጢአት የ በምረት ከህድጋ ወለጸሎት የ ሀቤከ አይርጋ። በዝችም ቀን ንጹሕ ደግቅን የሆነ የኢየሩሳሌም ኤጲስቆጶስ አባ አካክዮስ አረፈ። በዚችም እለት የአባ ገምሶና ከእርሱ ጋራ የሆኑ የህዝቡ ሰማዕታት መታሰቢያ የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔርን በጸሎታቸው ይማረን ለዘላለሙ አሚን

አምር ዘገብረ እግዚ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሳህሉ ምህረቱ ያህሉ ም ስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታዎች ቸርነቱ ለዘላለም በሆነት ለሁላችን ደረግልና አማኑኤል ያደረገው ተአምሪህ ነው። ዳግመኛ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። በዚያን ጊዜ ከዚህ ህዝብ የአመፃ ስራ የተነሳ በዓለም ላይ ስለሚደረግ ሰው ነገር ፀሐይና ጨረቃ ያለቅሳሉ። በከዋክብት ላይ ልዩ ተአምራት ይገለጣል። የጥበበኞች ጥበባቸው ይጠፋል። እኒህ ህዝቦች ራሳቸውን ጥበበኛ፣ ትንቢት ተናጋሪ ነቢይ አድርገዋልና ከረከሰች ሃይማኖታቸው እርስ በርሳቸው ይረዳዳሉ። ከጨለማው ሀገር በሚመጣው በትረ መዓትም ከጻዳር ወገን የሆነው ሰዎች ትምህርቴን ይለውጣሉ። ከወገኖቼ ብዙዎቹ ይስቱባቸዋል። እንደ ተነሱም ይሆናሉ እንደ እነርሱም ይሆናሉ። ከእነርሱ የራቁ እነርሱም ያልተከተሉ ግን ብፁዓን ናቸው። በዚያን ጊዜ ተራራና ኮረብታ ያለቅሳሉ፣ ወንዞች ይደርቃሉ፣ ሀገር ይዘረፋል፣ ቤተ መቅደስ ይመዘበራል። እልህ የጥፋት ልጆች በወገኖች ላይ ይቀጣጠሩባቸዋል። ባለ ዘመናቸው አንገታቸው የነደደ ልባቸው እንደ ድንጋይ የጠጠረ ነውና፣ በነገስታቱ ላይ በገዥነት ይነሱባቸዋል፣ ከዙፋናቸው ይገለብጧቸዋል። በእኔ ስም በሚያምኑ ሁሉ ላይ በጠብ አነሳሽነት እርስ በርሳቸው ይተባበራሉ፣ ሕጌን ያፈርሳሉ፣ ትእዛዜን ይጥሳሉ። ወገኖችም ከእነርሱ ፊት ሸሽተው ይሄዳሉ። እኔ ግን የሚያምኑብኝን እስከ ዓለም ፍጻሜ ሳልተዋቸው ወይም ሳልለያቸው ከእነርሱ ጋር እኖራለሁ።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

ኦ እግዚኦ የኢየሱስ ክርስቶስ ሥረይ ኃጢአትየ ወኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ፣ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን